እንደዴት ናችሁ? ወንድሞች እህቶች፣ የጌታ ሰላም ይብዛላችሁ በእያላችሁበት። እኔ ደስታ ገንበዳ ይባላሉ የቡሬሁና ዮተ ብርሃን ቸርች ቤተ ክርስቲያን አክቲቭ መንበር ነኝ። ዛሬ ስለ ነቢይ እዩ ጩፋ ጉዳይ አንድ ነገር ሊበላችሁ ወደድኩ። የሰሞኑ ጉዳይ ታውቃላችሁ፣ እዩ ጩፋ ላይ የኢትዮጵያ ወንጌል አማኞት ቤተ ክርስቲያን እግድ አውጥቶ ነበር። ስለዚህ እግድ ላይ ደግሞ የኢትዮጵያ ወንጌል አማኞች ከዳር እስከ ዳር እያሉት ሁሉ የተለያዩ ሁለት ሀሳቦች ይሉ፣ አንዱ ደግሞ ካውንሲሉን ይደግፋል፣ አንዱ አይደግፍም ብሎ ቆሞ ስጽፍና ማህበራዊ ሚዲያ ላይ ስዘዋወር እያየውት ስለነበረ ኮሜንትም እዚህ ጉዳይ ላይ ምንም አልናገርም ብዬ ነበር። ግን ደግሞ እውነታውን ህዝብ መረዳት ስላለበት አንድ ነገር ለማለት ፈለግኩ እሱም ደግሞ ሁለት ፖይንቶች ናቸው። አንዱ የእዩ ጭፋ በወንገል መታጀብ እና ሌላ የእዩ ጭፋ ስብከት ብዬ ሁለት ቦታ አካፍዬላቸዋለሁ። የእዩ ጭፋ ሰሞኑን በስዳማ ክልላዊ መንግስት ላይ በሐዋሳ ከተማ ኮንፈረንስ ባዘጋጀበት ላይ በማርሽ ባንድ እና በፖሊሶች ታጅቦ ሀዋሳ ከተማ ገብቶ እና ወንገል ስሰብክ እናየዋለን እናየዋለን እዛ ላይ ደግሞ በወታደር መታጀቡ በማርሽ ባንድ መታጀቡ ታጅቦ በአቀባበል መደረጉ መጽሐፍ ቅዱሳዊ ስህተቱ የቱ ጋር እንደሆነ የምታውቁ ሰዎች ብትገልጹልኝ የምለው ነገር ነው አንድ ሌላ ደግሞ ይሄ ማርሽ ባንድ በመንግስት በኩል ነው የተዘጋጀው። ይሄ የፖሊሶች እና የወታደር እጀባ በመንግስት በኩል ነው የተዘጋጀው። ወንጌላችን መንግስት፣ የመንግስት ሰራተኞች፣ የመንግስት ባለስልጣናት ውስጥ ገብቷል ብለን በማርሽ ባንድ የወንጌል አማኞች ታጀቡ ብለን መደሰት ስንገባን፣ ለምን የመከራከራ ነጥብ ማድረግ ፈለግን ወይ ወሰን የምለው ነገር ጥያቄው ለእናንተ እተዋለሁ አንድ ወንጌል አማኝ ለወንጌል ተብሎ ማርሽ በአንድ ሰው ወጣ አይደለም ካለንደር የዓለም ካለንደር ሁሉ ተዘግቶ ወንጌል ብሰበክና እና ወንጌል እጀባ ብደረግለት ወንጌል ብሰበክ ይሄ እኛ አስደስተንም ወይ ሌላ ደግሞ በዚሁ ላይ ደግሞ የዚሁ ርዕስ ላይ የሌላ እምረት ተከታዮች ማል የተነበሩባቸው እንዴት እንዴት የወንጌል አማኞች እንደዚህ ይሄንን ኃይል በማርሽ ባንድ ተከቦ ታጅቦ በመንግስት ደረጃ ከለላ ለም ተደረገላቸው ተብሎ መጠየቅ ሲገባ እኛ የወንጌል አማኞች መጠየቃችን ይሄ ነገር ተገቢ ነው። ጌታ ምን ይለን ይሁን። ሌላ ደግሞ ወንጌል ይሄኔ እዛ ጋር የተሰበሰቡት ያን ብዙ ወታደሮች አሉ፣ የመንግስት ባለስልጣናት አሉ። ስለዚህ በይሄንን ቢያጅቡበት ጊዜና እና እዛ አካባቢ ወንጌል ለነሱም እየተሰበከ ስለሆነ እኛ መደሰት የለብንም? እውነት መደሰት የለብንም? ሌላ ደግሞ ብዙ ምዕመናን እዛ ስለነበረው ህዝብ በብዛት ደግሞ የተሰበሰበበት ቦታ መንግስት በፖሊስ የህዝብን ደህንነት የመጠበቅ ኃላፊነት አለች። ስለዚህ እዛው ሐዋሳ ከተማ ላይ በወታደር ህዝቡ መታጀቡ ይሄው ነው የተደረገው እንጂ አዲስ ነገር ያለ በበኩሌ አይታየኝም። ሌላ የተከሰተ አዲስ ነገር አለ ብዬ አልገምጥም። ስለዚህ እዛ አካባቢ ያለው ነገሮች እዛ አካባቢ ያሉ ወታደሮች ህዝብን ደህንነት የመጠበቅ ግደታ አለባቸው። አሁን ታ ያላችሁ ነቢዩ ጩፋ ብዙ ጊዜ የኦርቶዶክስ ምእመናን፣ የሙስሊም ምእመናን እና ሌሎች ምእመናን ወደሱ መጥቶ ይድናሉ። ከዚህ ውስጥ ደግሞ የተናደደው እና ይህን ወንጌል የእኛ አማኖት ቀየርክ ብሎ እሱ ላይ የምናደዱ አይኖሩም መስላችሁ ታስባላችሁ። ይሄንን ል ናንተ ተዋሉ ዛሬ ነገር ያጋጠመን ነገር ልንገራችሁ። አንድት እህት ብላዋ ቦርሳ ውስጥ ደብቃ የክራይስት አርሚ ቤተክርስቲያን የነብይ ኢዩ ጽፋ ማለት ነው ገብታ ነበር። እዩ እዩ ከእስራት ለመፈቱት ሲጸልዩ ህዝቡ በመንፈሳዊ በአጋንንት የተዛዙ የተያዙ ሰዎች ከዚህም ከዛም ይጮሃሉ። በዚህ ጩኸት መካከል እሷም እየጮኸች ብላዋ ከቦርሳ ውስጥ አወጣ። እዩ ገላለሁ ብላ ቦርሳውን ይዛ እዩን ለመግደል እንደዚህ ቦርሳ ብላዋ ይዛ እየሮጣች ትመጣለች። ከዛ በኋላ ነብይ ጮፋ እሷ ላይ ያለው መንፈስ ገስጾ ብሏ እንድቀበሉ አደረገ። ብሏ ተቀበሉት። ከዛ በኋላ ከሷም ደግሞ እርኩስ መናፍስት ጮሆ ወጣ። ከዛ በኋላ ልጅቷ ነጻ ወጣች። ስለዚህ ወደ ቤተ ክርስቲያን ሁሉም ነገር እውነተኛ ነው ወይ ደግሞ ቅዱስ ነው ብለን መደምደም አንችልም። ለማምለክ የሚመጡ አሉ፣ ለሌላ ጉዳይ የሚመጡ አሉ። ስለዚህ ይሄንን ነገር ደግሞ እንደሰው እንደ ሰው እንደ ሰው እንደ ስጋዊ ሰው የእግዚአብሔር ፕሮቴክሽን እንዳለ ሆኖ የእግዚአብሔር ጥበቃ እንዳለ ሆኖ እኛም ራሳችን የምንጠብቅበት ቦታ ስለሆነ ይሄንን ያህል በወታደር ታጀበ ብሎ ጥያቄ መነሳቱ ተገቢ ነው ብዬ አላምንም እኔ በበኩሌ። ሁለተኛ ነገር ደግሞ የነቢዩ ኢዩ ጭፋ ስብከት እኔ እድል አግኝቼ ብዙ ጊዜ በሱ ቤተክርስቲያን ተካፍያለሁ፣ እና የታዘብኩት ነገር ላካፍልላቸው የወንጌል ምስራች ለመስማት እና ለመገለገል ብዙ ሺህ የሚቆጠሩ ሰዎች ወደዛኛው ቤተክርስቲያን ወደ ክራይስት አርሚ ቤተክርስቲያን መጥቶ ወንጌልን ይሰማሉ፣ ከእስራት ይፈታሉ፣ ወንጌልን ሰብቶ ተደስቶ ይገባሉ። ስለዚህ ይሄ ውስጥን ያሳርፈኛል በጣም ሌላ ደግሞ በየእሁዱ ከሁለት መቶ እስከ 350 አዲስ ህይወት ወደ ጌታ ይቀላቀላሉ 200 እስከ 350 እስከ 400 በየእሁዱ ወደ ጌታ መንግስት ይቀላቀላሉ ጌታ እንዳዳኝ አድርጎ ይቀበላሉ ከእንደሱ ከተቀበሉ በኋላ ደግሞ ነቢይ እየጮፋ ምን ያደርጋል ብላችሁ ብታየቃችሁ፣ የዚች ቅርብ የሆናችሁ ይሄንን ቤተክርስቲያን ተካፈሉ። እዚሁ ተመዝግባችሁ፣ አሁን ባላችሁበት ተመዝግባችሁ ሂዱ። ከዚህ ትንሽ ራቅ የምትሉት ደግሞ ወደ ሚቀርባችሁ ቤተክርስቲያን ሄዳችሁ እዛ ጋር ከክራይስት አርሚ ጋር ጌታን ተቀብያሉ ብላችሁ ከእነሱ ጋር ወደ እናንተ የሚቀርቦ ቸርች ተቀላቅላችሁ ጌታን አምልኩ፣ ጌታን አገልግሉ ብሎ ይመክራል። ስለዚህ ይሄ የወንገል ማስፋፋት አይደለምን? ወገኖች ሌላ ደግሞ ብዙ ሙስሊሞችና ኦርቶዶክሶች ወደዛ ቤተክርስቲያን ሄዶ ከእስራት ይፈታሉ። ብዙ ጊዜ በየይሁዱ በየሮብ ሰዓቱ ሮብ እና ይሁድ ብዙ ፕሮግራም አላቸው። በየሁድና በየሮብ ወደዛ ሄዶ ይፈታሉ። እነዚህ ተፈቱ ደግሞ የሌላ እምነት ተከታዮች ወዲያው ጌታ ኢየሱስ ክርስቶስን እንደ አዳኝ አድርጎ ይቀበላሉ እንደ አዳኝ አድርጎ ይቀበላሉ። ይሄ ደግሞ የመንግስት ምስራችን የመስበክ አንዱ መንገድ ነው። ያም ደግሞ በግዴታ ሳይሆን መጥተሃልና መቀበል አለብህ ሳይሆን፣ ስለዚህ መቀበል ትፈልጋለህ ብሎ በትህትና ጠይቆ የነሱ ፍቃድ ከሆነ ጌታ እንድቀበሉ ያደርጋሉ። ጌታ ይለምንላቸዋል። ከዛ በኋላ እነሱ ይሄዳሉ። ስለዚህ ጌታ ወገኖች ወንጌልን ለዓለም ሁሉ ማድረስ የሁላችንም ግዴታ ነው። የማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ይላል፣ ወንጌልን ወደ ዓለም ሁሉ ሄዳችሁ ሰበኩ፣ በአብ ወልድ፣ መንፈስ ቅዱስ እያጠመኳቸውም ደግሞ ደቀ መዛሙርቶቼ አድርጉ ይላል። ስለዚህ ከቻልን እንስበክ፣ ካልቻልን ደግሞ ለምሰብኩት እንቅፋት አይሆን እያልኩ እኔ ይሄንን ቶቴን በዚህ አጠቃልላለሁ። ጌታ እግዚአብሔር ይባርካችሁ። ጌታ እግዚአብሔር የጌታ ጥበቃና እረኝነት ከእናንተ ጋር ይሁን። ወንድማችሁ ደስታ ነኝ። ሻሎም